ሉዊጂ ሉጂ ፒራንዴሎ ትርጉም አዲስ ጌታቸው። ግዳጅ። አመሻሹ ላይ ከሮም የተነሱት መንገደኞች ከዋናው መስመር ተገንጥሎ ወደ ሱልሞና የሚያቀናውን ባቡር ለመሳፈር ፋብሪያኖ ካለው ጣቢያ ጎህ እስኪቀድ መጠበቅ ነበረባቸው። ማለውም አምስት ሰዎች እንደ መኝታ ተገልግለውበት ወደ ነበረው በጭስ የታፈነ ፉርጎ ውስጥ ተሳፈሩ። መሪር ሐዘን ያጠላባት ወፍራም ሴትዮ በሰዎች እርዳታ እንደ ግንዲላ ተጎትታ ወደ ፉርጎ ገባች። ባለቤቷም እያጉተመተመ ተከተላት። አጭር ቀጭንና ልፍስፍስ ቢጤ ነው። በገረጣው ፊቱ ላይ ጥርት ያሉ ትናንሽ አይኖች ያሉት አይናፋርነትና የመረበሽ ስሜት ይነበቡበታል። መቀመጫ ያዝና ሚስቱን ጎትተው ያሳፈሩለትንና ወንበር የለቀቁለትን ተሳፋሪዎች በትህትና መሰገነ። ወደ ኋላ ወደ ባለቤቱ ዞር እና የካፖርቷን ኮሌታ ወደ ታች እንደ መመለስ እያደረገ ተሻለሽ እኔም መቤት? ሲል ጠየቃት። ሚስትዬው ጥያቄውን በመመለስ ፋንታ ኮሌታዋን እንደገና አይኗ ድረስ ሳበችው። እንጎስቋል አለ ባልየው፣ ባልየው በሀዘን አጉረመረመ። ለመንገደኛ አጋሪዎቹም ስለሚስቱ ሚስቱ ሁኔታ ሊያስረዳቸው እንደሚገባ ተሰማው። እንዳለውም ሚስቱ ሊታዘንላት የሚገባ ምስኪን ፍጡር ነች። ጦርነቱ የሐመድ ጨቅላ የሆነውን አንድዬ ልጇ ሊነጥቃት ነው። በስስት ያሳደጉት ብርቅዬ ልጃቸው ነው። ለትምህርት ወደ ሮም ሲሄድ ሱልሞና የሚገኘውን መኖሪያ ቤታቸውን ትተው ነበር የተከተሉት። በኋላም ወዶ ዘማች ሊሆን የፈቀዱለት፣ ቢያንስ ከስድስት ወራት በፊት ወደ ጦር ግንባር እንደማይላክ ቃል ገብቶላቸው ነበር። አሁን ግን ድንገት በሶስት ቀናት ውስጥ እንደሚንቀሳቀስና እንዲሰናበቱት በስልክ መልእክት ደረሳቸው። ይህም ዱብዳ ሆነባቸው። ሚስቲዋ በሰፊው ካፖርቷ እንደተጀቦነች ትቁነጠነጣለች፣ ታረግዳለች፣ አልፎ አልፎም እንዳውሬ ታጓራለች። የባሏን ገለጻ ሌሎቹ ከቁብ እንደማይቆጥሩት እንዲያውም ከእሷ ባላነሰ ጸጸት ውስጥ ሳይሆኑ እንደማይቀር ተሰምቷታል። ከሁሉም ለየት ባለ ጉጉት ያዳምጥ የነበረ አንድ ተጓዥ እንዲህ ሲል ተናገረ። ልጃችሁ እስካሁን ድረስ ጦር ሜዳ ባለመላኩ ፈጣሪያችሁ ልታመሰግኑ ይገባል። ይሄኔ ልጅ ጦርነቱ እንደተለኮሰ መጀመሪያ ከዘመቱት ጋር ነው ሄደው ሁለቴ ቆስሎ የመጣ ቢሆንም አሁንም እንደገና እዚያው ፍልሚያ ላይ ነው። የኔ አይብስ ሁለት የአብራኬ ክፋዮችና ሦስት የእቴ ልጆች ዘምተዋል። አለ። ሌላው ተሳፋሪ ይሆናል ግን እኮ የእኛ መተኪያ የሌለው አንድዬ ልጃችን ነው። አለ ባልየው ፈጠን ብሎ ምን ልዩነት አለው? እርግጥ የእናንተ አንድ ያላችሁ ልጅ በመሆኑ ለየት ባለ እንክብካቤ አቀማጥላችሁት፣ አሞላቃችሁት ይሆናል። ሆኖም ሌሎች ልጆችም አፍርታችሁ ቢሆን ኖሮ ከእህትና ከወንድሞቹ አስበልጣችሁ ልትወዱት አይቻላችሁም ነበር። የወላጅ ፍቅር እንደ ዳቦ ተሸንሽኖ ለልጆች እኩል ድርሻ አይከፋፈል። ነገር ወላጅ ለአንድም ሆነ ለአስር ልጆች የሚቸረው ፍቅር ለእያንዳንዳቸው ሙሉንና ሳይሸራረፍ ነው። እናም አሁን ለሁለቱ ልጆች የያዝን እንደው በእያንዳንዱ ግማሽ ሳይሆን እጥፍ ድርብ ነው። አዘኔ እሱስ፣ በእርግጥም ነው አለ ባልየው፣ በመረታቱ ኀፍረት እየተሰማው አድርገውና አንድ ወላጅ ሁለት ልጆቹ ዘምተውበታል እንበል። ታዲያ አንዱን ቢያጣ የሚያጽናናው ሌላኛው ልጅ አለለት። ስለዚህ አዎን፣ መለሰ ሁለት ልጆቹን የላከው ሰውዬ እያማተበ፣ ሌላኛው ሊያጽናናው አለለት። ግን ደግሞ ይህ ከሞት የተረፈው ልጅ አባትየው ራሱን አጥፍቶ እንዳይገላገልም ያግደዋል እኮ። አንድ የልጁን ያዘመተ አባት ልጅ ቢሞትበት ራሱን ገሎ ከሐዘን ሊያመልጥ ይችላል። ታዲያ ከሁለቱ ሁኔታዎች የትኛው ይከፋል? የእኔ ሁኔታ ከአንተ እንደሚብስ አይታይህም? ባዶ ልፍለፋ ሲል ጣልቃ ገባ ሌላ ተሳፋሪ። ወፍራም ፊቱ ሳምባ ይመስልና ደም የጎረሱ ዓይኖች ያሉት ነው። እያለከለከ ነበር። ልቡ ውስጥ የሰበቀው የቁጣ ጦር በቀያይ ጉርጥርጥ ዓይኖቹ ተወንጭፎ ሊወጣ የደረሰ ይመስላል። ባዶ ልፍለፋ። ሁለቱ የፊት ጥርሶቹ ያረገፉ ለማስመሰል አፉን በመዳፉ ደብቆ ደገመ። ከንቱ ከንቱ፣ ለገዛ ጥቅማችን ስንል ነው የምንወልደው። ተሳፋሪዎቹ በመጠየፍ አፈጠጡበት። ጦርነቱ ገና ከመጀመሩ የዘመተ ልጅ ያለው ሰውዬ በረጅሙ ተነፈሰ። ልክ ነህ፣ ልጆቻችን የእኛ አይደሉም የእናት ሀገራቸው እንጂ። ፖ አለ ወፍራሙ ሰውዬ ቁጣው ሳይበርድለት። ስለ ሀገር አስበን ነው ልጅ የወለድነው። ልጆቻችን ለመወለዳቸው ምክንያት ያው መወለዳቸው ነው እኮ። ሲወለዱ የእኛን ሕይወት ይወስዳሉ። ይህ የሚያወላድ አይደለም። እኛ የእነሱንን፣ እነሱ ግን በጭራሽ የእኛ ሊሆኑ አይችሉም። ሀያ አመት ሲሆናቸው ልክ እኛ በዚያ እድሜ እንደነበርነው ናቸው እኛም አባትና እናት ነበሩ። ሆኖም ምኞት፣ ጋብቻ፣ ጓደኛ፣ ጭፈራና ሌሎች በርካታ ፍላጎቶችም ነበሩ። ከሁሉም በላይ ደግሞ ጥሪዋን ቸል ልንል ማይቻለን እናት ሀገር። ያኔ ወላጆቻችን ያገባቸው ነበር። በዚህ እድሜስ ለእናት ሀገር ያለን ፍቅር መቼ ቀዘቀዘና? እንግዲያውስ ለልጆቻችን ካለ ፍቅር ባይበልጥ ነው። አሁን እዚህ ከማዕከላችን የዘማች ልጁን ቦታ መተካት ቢችል በደስታ ከመቀበል የሚሸሽ ይኖራል? ሁሉም በመስማማት ጭንቅላቶቻቸውን እያወዛወዙ በጸጥታ ተዋጡ። ምን ነው ታዲያ በሀያ ዓመት ዕድሜያቸው የልጆቻችንን ስሜት ማዳመጥ አቃተ? በዚህ ዕድሜያቸው ለእናት አገር የፍቅራቸውን ያህል ቢቸሯትና ስለ ጨዋ ልጆች ነው ማውራው ግን አገራቸውን ከኛ አስበልጠው ቢወዱ አግባብ አይደለም? ምን ያስገርማል? የወላጆቻቸውን እድሜ ቢያከብሩ አቅማችንን ቢገምጡ ሳደል እኛን ለቤት ምቾት ትተው መዝመታቸው፣ የእናት ሀገር መኖር ላለመሞት መብላት ያለብንን ያክል የተፈጥሮ ግዴታ ከሆነ ድንበሯን የሚያስከብሩ ወገኖች መኖርም እንዲሁ ግድ ነው። በአፍላነታቸው የዘመቱ ልጆቻችን ለባንዲራቸው ቢሰውላት በደስታና በፍቅሯ ንዳር ነውና አልቃሻይሹ ጨዋ ልጆች ማለቴ ነው። ግን ቆሻሻዋን ሳያፍሱ መራራዋን ሳይቀምሱ ከዚች ከንቱ ጥንቅጥ ዓለም በወጣትነትና በደስታ ከመሰናበት የበለጠ ምን ልንመኝላችሁ እንችላለን? መሳቅ እንጂ ማልቀስ አይገባችሁ። አሊያም ቢያንስ ፈጣሪያችሁን ልታመሰግሉ ይገባል። ከኔ አልትማሩ? ልጅን ያህል ነገር ሙቶብኝ ጥቁር አለመልበሴ ለምን ይመስላችኋል? ልጄ ሞት አፋፍ ላይ ያለ በጻፈልኝ ደብዳቤ ሊመኝ ከሚችለው በላይ በሆነ አጋጣሚ በርካታና በደስታ መስዋዕቱን ስላስረዳኝ ነው። ፈካ ያለ ቡናማ መልክ ያለው ኮቱን በማርገፍገፍ ብቻ ከላ ለመልበሱን ሊያረጋግጥላቸው ሞከረ። ጎል ጥርሱን የሸፈኑ ስስ ከንፈሮቹ እየተርበተበቱ ውሃ ያቀረሩ አይኖቹን ከአንድ ቦታ ተክሎ ንግግሩን ሲቋጭ ጮክ ብሎ በሳቅ ተንከተከተ። ድምፁን ብቻ ለሚሰማ የሚሰቀሰቅ ይመስል ነበር። እውነት ብለሃል፣ እውነት ብለሃል። ሁሉም ተስማሙ። የፉርጎ መጨረሻ ወንበር ላይ ተጎብራ በሰፊው ካፖርቷ ተጀቡና ታዳምጥ ብቻ የነበረችው ሴትዮ ላለፉት ሦስት ወራት ከባለቤቷ ወይም ከጓደኞቿ አንደበት መስማት ትፈልግ የነበረውን እውነተኛ የመጽናኛ ስብከት ነው ያገኘችው። ልጇ እንኳንስ ወደ ሞት ደጉ ይቅርና ሊከሰት አይቀሬ ወደ ሆነው አደጋ ሲሄድ ብታይ በእርጋታ መጠበቅና ውጤቱንም በደስታ መቀበል እንዳለባት እንዲህ ፍንትው አድርጎ የሚያስረዳት አታኑሯል። ስሜቷን የምትጋራው ጠፍቷት ብቻዋን ስትመግን የከረመችው፣ አሁን ግን የሰውየው ሐሳብ ከማስገረም አልፎ አስደንቋታል መስጧታል፣ አስደምሟታል። በዚያውም እስካሁን ድረስ ሰው ሁሉ ስህተት ሆኖ ይታያት የነበረው ቀርቶ የተሳሳተችው እርሷ ራሷ መሆኗን አስገነዘባት። አደብ ገዝተው እምባ ማፍሰስ ትተው ልጆቻቸውን ወደ ሞት መሸኘት ከቻሉ ወላጆች እኩል መቆም አቅቷት እንደነበር አስረዳት። እናም ሰውየው ልጁ ለባንዲራው ሲል የጀግና ሞት መምረጡን ሲተነትን አንገቷን አቅንታ ወደፊት ተንጠራርታ ነበር የምትሰማው። እንኳንስ አይታው አልማው ከማታውቀው አዲስ ዓለም የገባች መሰላት። የልጁን ሞት በቆራጥነት መንፈስ መናገር የቻለውን ይህን ብልህ የጎበዛ አባት መንገደኞቹ በአንዱ ነው ሲያደንቁት ስትሰማ እጅጉን ደስ አላት። ታዲያም ድንገት ፈንቅሏት እስካሁን የተናገረውን ሁሉ እንዳልሰማችና ከህልሟ የባንነች መስላ ጥያቄ ቢጤ የወረወረችለት እና ልጅህ በእርግጥ ሞቷል አፈጠጡባት ሰውየው ሳይቀር ወደ ተቀመጠችበት ዞሮና ያሉሉ ፍም አይኖቹን ተከለባት ሊመልስላት ቢሞክርም ቃላት አጠሩት በአይኖቹ ቀስት ነበልባል አይኖቿን እንደወጋ የልጁን በእርግጥም መሞት እስከ ወዲያኛውም ላይመለስ መሄድ ገና አሁን በዚች ቅጽበት በተሰነዘረች ተራ ጥያቄ መርዶ የተረዳ ይመስል ፈዞ ቀረ። ፊቱ ተጨማተረ፣ ደም ስሩ ተግተረተረ። መሐረቡን ከኪሱ መዘዝና ሌሎች ተሳፋሪዎች በመደናገር ያሉበት እስኪጠፋቸው ከቁጥጥሩ ውጪ በሆነና አንጀት በሚበላ ለቅሶ አምርሮ ተንሰቀሰቀ።